ከቅርብ ጊዜ ወዲህ እንግዲህ የሀገር ውስጥ ፈርኒቸሮች በጥራታቸው በፊኒሽንጋቸው እንደዚሁም ደግሞ በዋጋ ተመጣጣኝነታቸው በአብዛኛው ሰው እየተመረጡ ነው የሚገኙት። እኔ እንግዲህ ዛሬ በኢዶ ፈርኒቸር ተገኝቼ ያላቸውን የፈርኒቸር አይነት፣ ዋጋቸው እንዲሁ ወደ እናንተ እያደረስኩን ቆይታ አደርጋለሁ። እኔ ሰኒ ነኝ፣ ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ አብራችሁ ቆይ

ናቸው እንዴት ነሽ አለሁ ይመስገን በጣም ብዙ አይነት ፈርኒቸሮች ነው የሚታዩ ለቤታቸው ፈርኒቸር ፈልገው ምንም የሚያጡ አይመስለኝም ምንም የሚታወቅ ነገር የለም እራስሽን ከማስታወቅ ጀምሪ እናባላለሁ ፈርኒቸር ነው የምሰራው

ኢዶ ማን ነው? ምን ምን ፈርኒቸሮችን ነው የሚይዘው? ብዙ አይነት ፈርኒቸሮችን ይይዛል። ለምሳሌ ሶፋዎች፣ ሳል፣ ዳይኒንግ፣ አልጋዎችን የተለያዩ ኦርደር እቃዎችን እንቀበላለን። ኦኬ። ዲዛይን የራሳቸው ካላቸውም ይዘው መምጣት ይችላሉ። ዲዛይንም ራሳቸው መ ይችላሉ። ከዛም በተጨማሪ ደግሞ የተሻለ ነገር ካላቸውም ሰርተን ማቅረብ እንችላለን። እኛ ነን ሰርተን የምናቀርብበት። በጣም ቆንጆ እንግዲህ እዚህ ከኋላችን ከሚታየኝ ሶፋን ጀመር በጣም ቅልብጭ አለች

አነስ ላለቤት እንደዚሁ ደግሞ ግሬስ የምትሰጥ ደግሞ እስቲ በጣም ዲዛይኗ የምታምርናት እስቲ የተወሰነ ስለዚህ ሶፋ ይህ ሶፋ ባለ ሶስት ሆኖ ሁለትና ባለ አንዳንድ አለው። ጨርቁ ከፋይ ጨርቅ ነው፣ ሞር ወተር ፕሩፍ ነው። ቶሎ ለመጸዳትም ለልጆች ቤት ለምሳሌ ልጆች ቤት ምናም ቢሆን ቶሎ ለመጸዳትም ነገሮችን ቀል ያደርጋል። በጣም ቆንጆ ሶፋው እንግዲህ ያው እንደምታዩት በጣም ቆንጆ ሶፋ ነው። ዋጋውም አስር ሺህ ብር ነው።

ከቴብል ውጭ ከሴንተር ቴብል ውጭ ማቴሪያሉ የሚገኘው እንት የሚለው ከፋ ጨርቅ ነው። ሞር ወተር ፕሩፍ ነው እንዲጸዳ፣ እና ደግሞ የምንጠቀመው እንጨት ነው። ኖርማል እንጨት ነው እና ያው በብረት ነው የመቀመጥኑ። ለማንቀሳቀስ ምች ለማንቀሳቀስ ይመጅላል። ለውበት ደግሞ ሞር አይናችን ላይ ስናይ ሞላ ያረጋል፣ ሞር ያረጋል። ደስ አሪፍ ነው።

እንዳልኩት እንግዲህ ዲዛይኗ በጣም ነው የምታምረው። ባለሰባት መቀመጫ ትመስለኛ። ከፊት ለፊቴ በጣም ብዙ አይነት የሶፋ አማራጭ ነው የሚታዩኝ። ወደ እነሱ ዛን ሂድና ደግሞ ዋጋቸውን እንደዚሁ የተሰሩበትን ማቴሪያል አያይዘሽ ትነግሪኛለሽ። ደስ ይለኛል። በጣም ነው ይሄኛው የሚያምረው። እንግዲህ አሁን እዚህ እያየሁ ያለኋቸው ሶፎች ቅልብጭ ብለው

ግን ደግሞ ዲዛይናቸው ሌግዘሪ የሆነ ሉክ አለው። በጣም ነው የሚያማምሩት። ይህም ሰባት መቀመጫ ነው። ይህም ባለሰባት መቀመጫ ነው። ከዛኛው ጋር የሚለያየው በዲዛይኑ ነው። ማቴሪያሉ የምንጠቀምባቸው እያንዳንዱ ነገር ተመታይ ናቸው። ጥራቱ የጠበቀ ወተር ፕሩፍ ነው። ለጽዳት እንዲመች ለአንዳንድ ነገሮች ውስጥ እንዲመች አርገ ነው የምንሰራው። ጥራቱ የጠበቀ ነው የምንሰራው ነው። ውበት ያው እንደምታዩ ነው። በጣም የሚያምረው ወድጀዋለሁ ዲዛይኑን

እግሩም ደግሞ ቅድም እንዳልሽ ለማንቀሳቀስ ምቹ እንዲሁም ደግሞ ለቤቱ ቆንጆ እይታ የሚፈጥር ነው። ይህም በብረት ነው የተሰራው። በብረት ነው የተሰራው፣ ለውበት እና ደግሞ ከአንዳንድ ቦታ ላይ ቀለል አድርገን ለማንቀሳቀስ እና ሞር ደግሞ ለውበት በጣም

በጣም ታምራለች። ችም ቅልብጭ ያለች ነች። ዋጋዋ ስንት ትባላለች? ዋጋዋ በጣም ምን ሲሆናት አዎ፣ በጣም ምን ሲሆናት የአገር ውስጥ ፈርኒቸር ሲሆን እንግዲህ ይሄ ነው አድቫንቴጃችን። ዋጋቸው ተመጣጣኝ ነው፣ ሉሱ አፎርድ ሊያረጋቸው የሚችላቸው ናቸው። በዛ ላይ ደግሞ አሁን ላይ ድሮ የሚታማው ፊኒሺንግ ላይ ነበረ አገር ውስጥ የሚመረቱ ፈርኒቸሮች። እናንተ ጋር ግን ቆንጆ ጥንቅቅ አድርገው የሚሰሩ ናቸው። በራሳችን ባለሙያ ስድት ታገት ሰርተነው በዚ ነው በጣም ቆንጆ

እንግዲህ ሌሎችም በጣም ብዙ ሶፋዎች ነው ያሉት። እነሱን ምና ድረስ ወደ እነሱ እነዚህ ደግሞ እስካሁን ካየናቸው ተቀራራቢ ሆኖ ከዛ ደግሞ ትንሽ የአንዳንድ ባለአንድ ባለአንድ መቀመጫዎቹ በዲዛይን ትንሽ ለየት ይላሉ። አሁን ቀለል ያሉ ዘመናዊ መጠወለር ለብስ ስታይላቸው እንደዚህ አይነት ነገር ናቸው ኪንግ

ኦ በል ነገር ቅርጽ ያላቸው ነው። በጣም ነው የምታምረው። ቅልል ያለች ነው። አዎ ለሲምፕል የሆነ ቤት ደስ ይላል። ኢቭን አንድ ብቻዋን ለመኝታ ክፍል፣ ለኮሪደር፣ ለተለያየ አገልግሎት ቢያደርጉት በጣም ነው ቅልል ያለች ናት። ለብቻው መውሰድ ይችላል። ለብቻው መውሰድ ይችላል። ለብቻው ኦርደር ተደርጎ ትእዛዝ ማሰራት ይቻላል። በጣም ነው የሚያምረው። ይሄም እንግዲህ እንደ ቅድሙ ዲዛይኑ፣ ለኔ ቅልብጭ ብላ ግን ደግሞ ለቤት ግሬስ የምትሰጥ ነችና

በጣም ነው የምታምረው። ባለ ሰባት ነው አይደል? አዎ ባለ ሰባት ነው። ማቴሪያሉ ያው እንዳልኩሽ አንድ አይነት ማቴሪያል የምንጠቀመው ከፋይ ናቸው። ወተር ፕሩፍ ነው ለመጸዳት በቀላሉ ማንኛውም ነው። ትንሽ የሚለየው ባላንዳንድ ወንበሩ ነው፣ ስታይል ነው። ሌላ ውስጥ ላይ የምትጠቀሙት ለኮንፈርቱም፣ እንደዚሁም ደግሞ ለውበቱም፣ ለረጅም ጊዜ ማገልገሉም ውስጥ ላይ የምትጠቀሙት ማቴሪያል ነው እና በተለይም ደግሞ እነዚህ ስፖንጆቹ ምንድን ናቸው?

ኦኬ ስፖንጆቹ ማለዳ ፎም ናቸው። ማይላፍ ነው እንደኛ ድርጅት ጥበቃ ትራሱ ነው የምንጠቀመው። ኦኬ በቃ እሱ ነው። በጣም ቆንጆ እንግዲህ። የዚህ ዋጋው ስንት ይባላል? የዚህ መቶ ሺህ ብር ነው። መቶ ሺህ ብር። ኦኬ በጣም ጥሩ። ከፊት ለፊታችን ሌላም ትንሽ ደሞ ዝቅ ያለ ዲዛይን አለ። እሱን እኔ እስኪ እሺ

ይሄ ደግሞ ከተለመደው ዲዛይን ትንሽ እስታንዳርዱም ዝቅ ያለ ይመስለኛል። ዝቅ ትላለች የድሮ ሶፋ እኔ በግሌ በጣም እወዳለሁ እና የሆነ ዝቅ ማለቱ ነው ደግሞ ሞር ሌክዥሪ ሉክ የሚሰጠው። የድሮ ሶፋዎች ልክ እንደ ድሮ ሶፋ ትንሽ ዝቅ ያለ ነው እና በጣም ነው የሚያምረው በአዲስ ዘመናዊ ዲዛይን ግን ደግሞ ይሄ የድሮ ሉክ ያለው በጣም ማያልፍ ና ተወዳጅ አይነት ዲዛይኖች ነው የሚመስለው ና እስቲ ስለዚህኛው ሶፋ በተወሰነ በይን

እሺ ያው ብዙ ነገሮች አትከልከሻለህ በትንሽ ከወደ በፊት እንደነበሩ ሶፋዎች ሆኖ ግን ሞደርናይት ተደርጎ በአሪፍ ኳሊቲ የተሰራ ሶፋ ነው እና ቀለል ያለ ነው። በቃ ኖርማሊ አንዳንድ ለምሳሌ አንዳንድ ሰዎች አሉ ቀለል ያለ ነገር የሚፈልገው እንደዚያ አይነት ቀለል ያለ ነገር ነው። ሶፋ ማቴሪያሉ ምን ተጠቀመው? ማቴሪያል ያው ጨርቁ ምንም ተመሳሳይ ሆኖ

ሳፋሪያ ነው የምትጠቀሙት። ረጅም ጊዜ ይቆያል። የረጅም ጊዜ መቆየት አሪፍ ነው። በጣም በጣም አሪፍ ነው። የትራሶቹን ዲዛይን በጣም ደስ ይላሉ። እንደዚህም ደግሞ ቅድም እንዳልሽኝ ይመቻል ለመቀመጥም፣ ረጅም ጊዜ የሚያገለግልም ነው። እንደነገርሽኝ ማለዳፎም ነው የምትጠቀሙት፣ ሳፋሪያን ነው። ወተርፕሩፍ ናቸው እነዚህ ጨርቆቹ። በተመሳሳይ ዋጋቸው ይኸኛው ዘጠና የሚሸጠው ነው። ኦኬ

እንግዲህ ሌላ በጣም ብዙ አማራጭ በከለርም እስካሁን ያየ ናቸው፣ ሞስት ተቀራራቢ ናቸው። ዝም ያሉ ከለር ሆኖ ቤትን ፈካ የሚያደርጉ ግን ደግሞ በዲዛይናቸው ናቸው። ከዚህ በኋላ ደግሞ የምናያቸው ወደዛ ወደ ጥግም የሚታዩኝ ከለርፉል የሆኑ ስለሆኑ፣ እንደዛም አይነት ምርጫ ላለው ተመልካቾች ደግሞ እነሱን እናድርስ። እሺ

እዚህ ጋር ደግሞ ያሉት በጣም ከለርፉል የሆኑ እስካሁን ካየናቸው ቤት በጣም የሚያደምቁ በከለራቸው ብቻ ቤት የሚያደምቁ ይመስለኛል። አደለ ልክ ነሽ? በጣም አሪፍ ናቸው። እነዚህ ትንሽ የሚለያዩት ያው ሳይዝና ሳይዝ ነው በቃ የሚለየው። ማቴሪያሎቹ አንድ አይነት ናቸው። የምንጠቀመው ሳይዝና ከፍ ያለ ሳይዝ ነው ለትላልቅ ቤቶች ሆ እሱ

በተመሳሳይ ሰባት ሰው የሚያስቀምጡ ነው፣ ግን ደግሞ ስፋቱ ሰፋ ሰፋ ለቀቅ ያለ ማለት ነው። እስካሁን ካየናቸው ግሬስ የሚሰጥ ቤት ሞላ የሚያደርግ ነው። በጣም ጥሩ እንግዲህ፣ ሁለት አይነት የተለያየ ከለር ሆኖ ግን ደግሞ በአንድ ላይ ሴት የሚደረጉ ሶፋዎች ናቸው እነዚህ። ዲዛይናቸውም እንዳልኩት ቅድም ቀልብጭ ብሎ ግን ደግሞ ላይን ሞላ የሚያደርግ ቤትንም ደግሞ ደመቅ የሚያደርግ ነው። ዋጋው ስለዚህ የዚህኛው ስንት ነው? የዚህ ነው ዋጋው እንትን ያለበት ምክንያት

ጨርቁ በጣም ይፈጃል። ፓተርን ሲሰራ እንደምታየው የተለያዩ ፓተርኖች ላይ ጨርቅ ጋር ይወስዳል። ከዛ አንፃር ነው ገባ ገባ ያሉ ዲዛይኖች ስላላቸው ሞር ጨርቅ እስካሁን ካየ ነው። በጣም ቆንጆ። ከኋላችን እንግዲህ ቡኒ ከለር፣ እሷም እንደዚሁ እስካሁን ካየ ነው። በከለር ደመቅ ያለች ስለሆነች እስቲ እሷን እኔ። ችኛዋ ደግሞ ቡኒ ሆና ስቲል ግን ቤት የምታደምቅ ደመቅ ያለች ከለር ናት።

በጣም ነው የምታምሩችን። ባለ ሰባት መቀመጫ ናት አደለ? አዎ፣ ባለ ሰባት መቀመጫ ናት። ሳይዙም ስታይሉም ከዛ ጋር ተመሳሳይ ናቸው። አንድ አይነት ነው ማቴሪያሉ መጠቀመ ዋጋውም ነጻል ተመሳሳይ ነው። አንድ አይነት ከለር ነው ሳይዙ፣ ቸከፍ ይላል ቅድም እንዳለው ሰባት መቀመጫ ሆኖ ግን ደግሞ የመቀመጫ ስፋት ሰፋ ሰፋ ያለ ያለ እና ስታይሉ ትንሽ የሚለየው እጁ ላይ ትከሻው ማድርግ ብቻ ነው እንጂ አንድ አይነት

እና ባለ አንዳንዱም ኪንግ ነው ይሄኛውም፣ የሚባል ይሄም ኪንግ ነው የሚባለው። ሙሉ ማቴሪያል አንድ አይነት ነው። በቃ የሚለየው ባለ ሶስት እና ባለ ሁለቱ ላይ መደጋፊያው ነው ስንሽ ከዛ ከመጨመር። ስለዚህ የዛን ዋጋ ስንት ነበር ያለው? በዋጋም ተመሳሳይ ነው በዋጋም ተመሳሳይ ነው። ሁሉም እስካሁን ያያቸው የሶፋ መሀል ቴብሎች ሁሉም አላቸው። እነሱ ለብቻቸው ዋጋው ያንን ኢንክሉድ ያደርግ አይደለም። ስለዚህ የሶፋ ቴብል ቢፈልጉ ከስንት እስከ ስንት ያገኛሉ?

እኛ አሁን ለምሳሌ ይሄኛው ሴንተር ቴብላችን 20 ሺህ ነው። ማቴሪያሉ ዩቪ ነው እና ከእንጨትና ዩቪ ነው። ከላይ ያለው ቶፑ ማለት ነው። ቶፑ ከላይ ያለው ዩቪ ነው። ሌላው ሙሉ እንጨት ማቴሪያል ነው።

ስለዚህ ለፈለጉት አይነት ለመረጡት የሶፋ ማች የሚሆኑ የተለያዩ ሴንተር ቴብሎችም ከእናንተ ማግኘት ይችላሉ ማለት ነው። ኦርደር አድርገው በሚፈልጉት ዲዛይን ከሶፋቸው ጋር ማች በሚ መስራት እንችላለን። እዚህ ጋር ባለው ብቻ ሲሆን በእነሱ ዲዛይን መሆን ይችላል። በጣም በጣም ጥሩ። እንግዲህ ሶፋ ከተባለ ዳይኒንግ የማይቀር ነው። ለሳለው እንግዲህ እዚህ ጋር የሚታየኝ ዳይኒንግ ደግሞ ግሬስ ያለው አይነት ዲዛይን ነው እስካሁን ካየናቸው

ከተወሰኑ ሶፋዎች ጋር ደግሞ ቤታቸው ላይ ቢገዙት ማች የሚያደርግ ይመስለኛል። ቢከፈ ማች ማድረግ ይቻላል። የምንጠቀመው ሙሉ እንጨት ነው ዳይኒ እና ጨርቅ። ይሄ ለኮንፈርት ለምቾት ለምቾት ና ሞግሬስ ነው ደግሞ እና ና ደግሞ ከሶፋ ጋር ማች አድርገው ሰዎች አሰርተውት እንትን ይላል። ሳይዙ ስንት ነው የዚህ ሳይዙ? ሜትር ከሰባ በዘጠና ነው። በጣም ጥሩ ዋጋው ስንት ይባላል? ዋጋው ሰማንያ አምስት ሺህ ነው።

በጣም ጥሩ እንግዲህ ይህንን የሚመስሉ ተመሳሳይ ዲዛይን ያላቸው ሌሎችም ዳይኒንጎች እዚው ቤት ውስጥ አይቻለሁ በተለያየ ከለር አማራጭ ከሶፋቸው ጋር የመረጡ ትማች አርገው መውሰድ የሚችሉ ይመስለኛል ከፊት ለፊት የሚታየኝ ደግሞ ነጭ በጣም የሚያምር ቤት ፍክት የሚያደርግ ነው እሱን ደግሞ እናድርስ

ይሄኛውም በተመሳሳይ ሳይዞ አንድ አይነት ነው ወይስ ሳይዞ አንድ አይነት ነው፣ ማቴሪያል ነው የሚለያየው። ኦኬ። የዚህኛው ማቴሪያል ሙሉ እንጨት ሆኖ ከላይ ኦቨርት የሚጠቀመው ደግሞ ደሞ ዩቪ ነው የምንጠቀመው። ይሄኛው እንደምታዩ ማለት ነው። ኦኬ። ትኩስ ነገር የተለያዩ ነገሮችን ቢቀመጥበት ምንም ሳይድ ኢፌክት የለው

በጣም ቆንጆ መቀመጫውም ደግሞ ያው መደገፊያውን እንደ ቅድሙ አይደለም እንጂ ምቹ ነው። ከታች መቀመጫው በደንብ ምቹ ተደርጎ የተሰራ ይመስለኛል። ሶ የዚህኛው ዋጋ ስት ይባላል?

በጣም ጥሩ እንግዲህ ዳይኒንግ በጣም ብዙ አማራጭ ነው፣ ቅድም እንዳልኩት ያለው ያየነው። ግን እኛ ይህን ሁለቱን ነው። ራሱን ተመሳሳይ ሆኖ ዲዛይን በከለር አማራጭ ማግኘት ይችላሉ። ሌላ እንግዲህ እናንተ ጋ ያለው አልጋ፣ ቁም ሳጥን ነው። ስለዚህ እነሱን ደግሞ እናድረስ። እዚህ ጋር ደግሞ የሚታይ በጣም ተለቅ ያለ ቁም ሳጥን ነው። ቁም ሳጥን ነው። ይህኛው ሙሉ ዩቪ ነው። ማቴሪያል የምንጠቀመው በካሬ ነው

ሰዓት ዋጋ የምናወጣው አሁን ለምሳሌ በካሪካ እራሱ ስድስት ሺህ ብር ማለት ነው። የዚህኛው ማለት ነው በምን ማቴሪያል ነው ይሄ? ዩቪ ነው፣ ሙሉ ዩቪ ማቴሪያል ዩቪ ነው። በጣም የሚያምር ያው ኪችን ካብኔትም በተለያየም ደግሞ ዲዛይንም መስራት ይቻላል። ማቴሪያል ኦርደር ከስተመር በሚፈልጉት ማለት ነው። ኪችን ካብኔት ከፈለጉ ወደ እናንተ መጥቶ ኦርደር ማድረግ ይቻላል።

በጣም ቆንጆ በጣም የሚያምረው ይሄም። አሁን ይህ ስንት በስንት ይሆናል? ሳይዙ ሳይዙ ሜትር ከሰባ አምስት ነው። በጣም ተለቅ ያለ ለቤተሰብም በቂ የሚሆን ከዛ በተሻለ ደግሞ ሰዎች ኦርደር አርገው ማቴሪያል ከቁምሳጥን ውጭ ደግሞ አልጋም አለ ይመስለኛል እዚህ ጋር ደግሞ የሚታዩኝ

በደንብ በጣም ቤት የሚያሳምሩ ደመቅ የሚያደርጉ ከፈለጉም ደግሞ ዝም ያለ ከለር ሆኖ ግሬስ ያለው ግን ሁለቱም በጣም ነው የሚያማምሩት። ከኋላም ደግሞ ተደራራቢ የሕፃናት አለ። እስኪ አሁን አንቺ ካለሽበትን ጀምር። እሺ ይሄኛው ሜትር ከሀምሳ አልጋ ነው። ማቴሪያሉ እንደ እንጨት ሆኖ በጨርቅ የተሰራ ነው።

ማዘዝ ይችላሉ። ሌላ ደግሞ እዚህ ጋር የምትታየኝ ነጫነች በጣም ከዚህ ቀደምም የነበረ ዲዛይን አሁንም የምንጠቀመው ሲምፕል ሆና ከዛ ደግሞ ከዚህም በኋላ ቢጠቀሙት የማይሰለች አይነት ያልጋ ዲዛይን ነው። እኔ በግሌ በጣም ነው የምወደው። ይህም ሁለት ኮመጂና አለው። ሳይዙ ስንት በስንት የዚህ ነው? ሜትር ከሀ ነው ሙሉ እንጨት ነው እና ደግሞ ቀለሙ ወተር ፕሩፍ ምናምን ቀላሉ መጃዝ የምንችለው ሞርፈክት የሚል

በጣም የሚያምረው ረጅም ጊዜ የሚገለገሉበት ሊጸዳም የማይፋፋቅ አይነት ማለት ነው። በጣም ቆንጆ ሜትር ከሀያ ሜትርሁለኮሜዲ ለየት ያለች ነች። የኮሜዲ ነው ዲዛይን በጣም የሚታምረው። ስንት ነው የዚህ ዋጋ? ከኋላ ደግሞ ተደራራቢ አልጋ የልጆች ይታየኛል። በጣም ቆንጆ ይመስለኛል፣ ምክንያቱም ረጅም ጊዜ የሚገለገሉበት ስለሆነ ምቹም ነው። ሴፍም ይመስላል ደግሞ እናንተ የሰራችሁ ዲዛይን

ሳይዙ ስንት በስንት ነው? ምን ምን ይዟል? አንድ ላይ የሚለው ሙሉ እንጨት ነው ማቴሪያሉ። መሳቢያዎች አሉት፣ ልብስ ማስቀመጫ መሳቢያዎች አሉት፣ ደረጃ መውጫ አለው። በእሱ ላይ የተለያዩ ነገሮች ማስቀመጫ ጋ ማስቀመጫ አለ መሳቢያዎች ማለት ነው። ስለዚህ ሳይዙ ስንት በስንት ነው ማለት ነው? ሳይዙ ታች አለው ሜትር ከሃያ ነው፣ ከላይ ያለው ደግሞ አንድ ሜትር ነው። በጣም ጥሩ ሁለት ልጆች እንግዲህ አንድ ክፍሉስ ቦታ ሳይዝ ሰብሰብ የሚያደርግ ይመስለኛል። ዋጋው ምን ያህል ነው?

ዋጋው ስልሳ ሺህ ብር ነው። ዲዛይን በፈለጉት ማሰራት ይችላሉ። በቤታቸው መጠን

በጣም ቆንጆ እንግዲህ በጣም ብዙ የተለያዩ ነገሮች ነው ያሉት እናንተ ጋር። አልጋ ከፈለጉ ቁም ሳጥን፣ እንደዚሁም ደግሞ የኪችን ካቢኔትን በትእዛዝ ትሰራላችሁ። ቆንጆ ቆንጆ ሶፋዎችን አድርሰናል። ዳይኒንግ ቴብልም ከሶፋዎቹ ጋር ማች የሚያደርጉ የተለያዩ አማራጭ አይተናል። እንዲሁም ደግሞ ሴንተር ቴብሎች ብዙ አይነት አማራጭ ነው ያሉት። እንዳልሽኝም በትእዛዝም ከፈለጉ ከእናንተ ማግኘት ይችላሉ። እነዚህም ሁሉ እቃዎች ማግኘት ለሚፈልጉ ዋራንቲ ከእናንተ ሲገዙ ማግኘት ይችላሉ። ማንኛውም

ላይ ዋራንቲ ጣለ ማክሲሙ ሁለት ዓመት ድረስ ጋራንቲ አለ። በጣም ቆንጆ አድራሻችሁስ፣ አሁን ካለንበት ብራንች ጀምሪልኝ እና ሌሎችን ብራንች ካላችሁ የት የት ያገኘዋቸው? አድራሻችን የመጀመሪያ ሱቃችን ሰሚት፣ አሁን ያለንበት ማለት ነው። ሁለተኛው ሱቃችን ደግሞ ጎሮ ሳለን ነው። መልካም፣ በቀረባቸው ብራንች በሁለቱም ብቅ ብለው ከእናንተ የመረጡትን የቤት ውስጥ ፈርኒቸሮች እንዲገዙ መልክቴ ነው። ጊዜሽን ስለሰጠሽኝ በጣም ከልብ አመሰግናለሁ። መልካም ገበያ።